ኢትዮጵያውያኑ የሁለት ዓመት ሕፃን ልጃቸው በህክምና ስህተት ህይወቷ በማለፉ የጆርጂያ ፍርድ ቤት ክስ መሠረቱ። ሕፃን ማያ ጌታውን በጆርጂያ ግዛት ሲኔቪል ከተማ ወደሚገኘው ፔድሞንት ኢስት ሳይድ ሜዲካል ሴንተር የሄደችው ጉንዳን የመበል ጠዋት የተፈጠረባትን አለርጂክ ተከትሎ እንደነበር ወላጆቿ ባቀረቡት ክስ ገልጿል። በማይክሉ አስቸኳይ ህክምና ክፍል ልጃቸውን ከወሰዷት በኋላ ተመርምራ አሌርጂ መሆኑ እንደታወቀ የገለጹት ወላጆቿ ከዚያም መድኃኒት እንደተሰጣት አስረድተዋል። ይህንን መድኃኒት የዕለቱ የህክምና ባለሙያ ከሰጣት በኋላ ግን በሽታዋ እንደባሰባትም ገልጸዋል። ይህንን ተከትሎ መድኃኒት ያዘዙት ዶክተር ሬቺሳ ሳላዛር ባደረጉት ምልከታ የህክምና ባለሙያው የሰጣት መድኃኒት ለዕድሜዋ በሚመጥን መልኩ እንዳልሆነ መረዳታቸውን ጠቅሰዋል። በዚህም የተነሳ ህጻኗ ማያ መተንፈስ አቅቷት አይናቸው እያየ ልሞት መደረጓንም፣ በክሳቸው ላይ አስረድቷል። ወላጆቿ አቶ ጌታውን ብርሃኑና ወይዘሮ ቤተልሄም ጌቱ በመሰረቱ በዚሁ ክስ በቸልተኝነት በልጃቸው ላይ ግድያ ፈጸሙት ዶክተሮች እና የሕክምና ማዕከሉ ተጠያቂ እንደሆኑ ጥያቄ አቅርቧል። ይህንን ክስ የያዘው በሌለው ፈርም ተወካይ እንደገለጹት ይህ ማያ ላይ ድርጊቱን የፈጸመው ዶክተር ከዚህ ቀደም ተመሳሳይ ሁለት ክሶች የቀረቡበት ነው። በመሆኑም ገና በጨቅላነቷ ለሞት ሞት ለተዳረገችው ማያ ፊት የሚጠይቁ ከመሆኑም በላይ ዳግመኛ ወላጆች እንዲህ አይነት ልብ ሰባሪ ክስተት እንዳይገጥማቸው በማሰብ እንደሚከራከሩ መግለጻቸው ካሬ 11 ባቀረበው ዘገባ ገልጿል። የጤና ማዕከሉ በጉዳዩ ላይ ምን አስተያየት እንዳለው ተጠይቆ መልስ ከመስጠት ተቆጥቧል። የሁለት ዓመቷ ማያ ጌታውን በዚህ ሁኔታ ሕይወቱ ያለፈው ከጥቂት ወራት በፊት ማለት በጥቅምት ወር ነበር። ነፍስ ይማር። እስካሁን ድረስ አብሬያቸው ቆየሁት ሚኪ ነኝ። ከሚጌታ ወረንፎ ይህንን ቻናል ሳብስክራይብ በማድረግ ወቅታዊና ተአማኒ እንዲሁም ሚዛናዊ መረጃዎችን ማግኘት ይችላሉ። አጠቃላይ አብሬያቸው ቆየሁት ሚኪ ነኝ። ለሰዓታት ካሉ አጫጭር መረጃዎች ይህን ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁ በተለም ክፍል ሰላም ያቆያችሁ።